ይመጣሉ አልፎ አልፎ ግን ራይልዬ ጠፋች ቢ ለምን እንደሆነ አላውቅም ቴክስ ስላርግላት ጠፍታለች ማርያምን መጠየቅ አለብኝ ማን ነው ግላቪልን ቅዱስ በቃ በቃ ሰላም አረ ታይሚንግ

ታይሚንግ ጋይስ የሆነ ነገር ሁለት ጋላክሲ ጋይስ ሁለት ጋላክሲ ጋይስ አብሽ ለሌላ አንደኛ ቅጣት አምስት ደቂቃ ሙሉ

ተውኝ እናንተ። ደግሞ አለማየሁ ፖስት አደረግሽ ምናምን። አልችልበትም አልችልበትም። እኔ ምንድን ነው ሜሽን ማድረግ ምናምን እንመጣለን አሳይሻለን ብሎ አልመጡም። በቃ ተውኝ። ነገ ቅዳሜ ይወርዳሉ። ነው ማድረግ አሳይሻለሁ። እኔ አልገባኝም እንዴት ሜንሽን ማድረግ ላይ ቪዲዮ ፖስተሽ ዜዶ፣ አሳይሻለሁ። በጣም ቀላል ነው። ልክ ቪዲዮ ፖስት እቺ ከስር እዚህ ጋር አለ አይደል? ዜዶ፣ ለምን አሳይሻለሁ። የሆነች ልጅ ልጅማ እልክ አለኝ ነበር በዋትሳፕ። ይኸውልሽ ፕሮፋይል ላይ ከዛ ከዛ፣ አሁን ምሳሌ ልንገርሽ። ይኸውልሽ ላሳይሽ፣ ቀላል እኮ ነው። ዜዶ፣ እዚህ ጋር በፖስት ያለን ቪዲዮዎች ናቸው አይደል? እዛ ጋር አትቆሙም። ሶፋ ላይ አትቆሙም። አትቆሙም፣ ሶፋ ላይ፣ መሬት ላይ ነው የምትቆመው

በኢትዮጵያ ከምሽቱ አራት ሰዓት ወይም በአሜሪካ ሰዓት አቆጣጠር አንድ ሰዓት ላይ እኔና ማሜ ዳኘው ፉንቲተው በል፣ እንደዛ አይደለም፣ እንደዛ አይደለም ነው

ለ እንደዚህ አይደለም። መቀጣት በትክክል በጭንቅላት እቁም። እኔ እንደቆምኩት አንቺ ቀጭነሽ ታዲያ እኔ ምን ላድርግ? እን ቃ አለመቅጣት ወፍራም ሆነ እንደዚህ ሰራ እንደምትፈሳ ያወቅ አለመቅጣት። አልፈሳሁም። ሶስቱ ቅጣት ምን ምን ነው የሰጠሽው ማሪ? አንደኛ ቅጣት፣ አንደኛ ቅጣት አስር ጊዜ አምስት ቀር ያለው እንደ አይጠጣም እንደ በጫማ ምን እሱ ጋር አይደለም። ቅድም እኮ ቅድም ጠጥተዋል። እኔና ዮናታን ቅጥቅጥ አድርግናቸው ቅጥቅጥ። በቃ ሁለተኛ ቅጣት፣ እሺ ምንድን ነው ሁለተኛ ቅጣት? እሺ ቤታየሁ አንገቴ ቁጥምም አለ። እሺ አንዴ ሞክሪ። እኔ ቆንፋም ስለሆነ አይችለውም እኮ ይሄን ያክል አልችልም። በዚህ ነው የምቆመው፣ ነው የሚጀምር። በዚህ አንዴ ሞክር። ልሄድ አየሽኛ፣ እንደ አሁን አረ እኔ ሌላ ቦታ ሳይ ነበር፣ አንተን እያየሁ ጭራሽ አልነበረውም። በቃ ጋይስ፣ ልውጣ በቃ ከላይ በቃ እሺ፣ ሰላም እደሩ በቃ ቤታም፣ እንደዛ ሲቀጣሽ ተንጣጣ ተንጣጠማችአለሽ እሺ፣ ቻው በቃ ጃኒም የለችም። ቻው ለጃኒም ተንጣጣላታለሁ። እግዚኦ መሀሪነ ክርስቶስ ጌም ግን አንደኛ ያጭቃጭቃል፣ ሁለተኛ ያናንቃል፣ ሶስተኛ ያሰዳድባል። ምን ጉድ ነው? ቆይ ሰው ልጅ በቃ ዝም ብለን ቅጥጥጥ ብለን እሺ ነፍተኛ ቅጥጥጥ ብለን ብንወጣ ምን አለ? ቶሎ ተቀጣጠን ብንወጣ ሁሌ ጭቅጭቅ ነው በቃ ሁሌ ንዝንዝ ነው። ወይ ዳቦ እንዳትያት። ሁሌ ጭቅጭቅ ነው፣ ሁሌ ንዝንዝ ነው። እንደ መቼ ነው የምንስማማ? ወገን መቼ ነው ተስማምተን በትክክለኛ ጌም የምንጫወተው? ደግሞ ተመልሰን እንገናኛለን። እኔ እኮ የሚገርመኝ እሱን አይንሽን ላፈር አልጫወትም ከአንቺ ጋር ጠልቼሽ ልሞት ነው ተባብለን ዛሬ ደግሞ አብረን እንጫወታለን። እኔ እሱን እኮ የሚገርመኝ በዛው እኳ አንቀርም እኮ ተመልሰን እንጫወታለን። ኧረ ምን ዕጣ ፈንታ በዚህ በዚህ ሰዓት አለ እናንተ። እስኪ ዩቲዩብ ላይ ግቢ በሉ እና አበረታቱኝ። ነገ ከቤል ጋር ዌብሳይት ቲሸርቱ ምናምን እናስተካክላለን ከዛ በኋላ ስጨርስ ተስተካክሎልኝ ስጨርስ ቲሸርቴ ምናምን እዛ ቃይን ምና እቃ መሸጥ እጀምራለሁ ማለት ነው። ሽማሮቼ አስር ጊዜ እዚ ቁጭ ብያ እንትናችሁን ከምሰበሰብ ቀሚስ ደግሞ ምናምን ከፈለ አየሁብሽ። ምን ይህን ዳቦ የአራት ታይም ጋ ሳታስቡትኝ ከስር ሁለት ቁንጣን የለበስኩት ሁለትን የለበስኩት ላሳያችሁ፣ ቁንጣ ሁለትን የለበስኩት። አባት ላኩብኝ። ሁለት ነው የለበስኩትኝ። እንኳን እንዴ ልጅባንት ነው ምን ታዩብኝ? ወደዛ ዞር በል ወጭ። አይ እነዚህ አረቦች ደግሞ በቃ ሰው ላይ በመላክ ያበዱ። ጋይስ ማርያምን ሁለት ነው የለበስኩትኝ ከስር እንትኑ አለ። ቆላሳያቹ ቤት ውስጥ እኮ ነኝ እኮ። ቤቱ ዘንጬ እንድቀመጥ ነው የምትፈልጉት። እኔ እኮ የምንጉር ነው ለቤት ዘንጠን እንቀመጥ ጋይስ። እንደው ቤት ውስጥ ለመቀመጥ ደሞ ዘንጨም እንድቀመጥ ነው የምትፈልጉትኝ ለቤት ውስጥም ተዘንጦ ሰው ቁምጣ የለበስኩትኝ ይለብስኩትኝ ለቃጭር ስለሆነ መሰለኝ። አይ ዶንት ኖ ግን ከስርም ለብሻለሁ። ከስር ለብሻለሁ። ቲሸርቱ አነሰችብኝ። ከስር እንትን ስለለበስኩኝ ለዛ ሁለት ስለሆነ ችግር የለውም። እኔ ኮ ሁሌ ሰብሰብ ሰብሰብ አድርጌ እኮ ነው የምቀመጠው።